ነው ማለት ነው። ሁን ምንም የመጣሁት ቤቷን ደግሞ ባለፈው ካፌ ተገናኝተን ይዘን ቀን መጥቼ አየሁት። እኛም ሲጀመር የልጅ ልጅ ለማየት በጉጉት ላይ ያሉት የናሆሜና ጥያቄ መሪያዊትን እያስጨንቃት ይገኛል። በተለይ ደግሞ መራዊት ሰውነቷ ለውጥ አለ፣ ወፍራለች፣ አርግዛለች እያለች ለናሆሚም ጠይቀው ነበረ። ልጅ ያርግዘች ትመስለኛለች፣ ይልቁንስ በጊዜው ወለዱ እናንተ፣ ግን ደዚያ አይነት ጥያቄ ለምን እንደምትሸሹ አላውቅም እያለች ነው መራዊትንም እንደዚሁ ልጄ ነፍሰ ጡር ይሆንሽ ይመስለኛል በማለት ታዲያ ለምንድን ነው ሁልጊዜ እውነታውን እየሸሸው የምኖረው? ከዚህ በኋላ ትክክለኛውን ነገር መናገር ይኖርብኛል በማለት መራዊትም ልትናገር አስባ ነበር። ነገር ግን ማቆሚ መጥቶ ሚስጠሩን ሳት ነግራት ነገሩ ተቋርጧል። እናይ ከትዳር ፍራቻዋ ለማውጣት አሁንም የነኪራ ቤተሰቦች ጥረት እያደረጉ ነው። ሰላም ጤና ይስጥልኝ ውድ የቻናሌ እያላችሁበት በአለም ዳርቻ ሰላማችሁ እዛ እያልኩኝ ዛሬም በጽናት ድራማ በክፍል ሰባ አምስት ተከስተናል። ቅዱስ ወደ ሰናየት ቤት አምርቶ ነበረ ብር ማንኳኳ፣ ምን ልታደርግ መጣህ እያለችው ነው። ቅድም አወጣትሽን ስላየው ለዛ ብዬ ነው ተከትዬሽ የመጣሁት ታደምን ትሰራለህ አለችው። ከኔ ይልቅ እነ ጽናት ሻሉሽ ከሆነ እነሱ ልጥራልሽ እያላት ነበር። አይ እንደዛ ከሆነ ግባ በማለት ወደ ውስጥም ታስገባዋለች። ልጅ ልጅ ለማየት የቸኮሉት የናሆሜ እናትም ሚስትህ የሰውነት ለውጥ አየሁባት እያለች ነው። እኔ በጣም ጥሩ የምንከባከባትእና ፍቅር የምንሰጣት ስለሆንኩ ነው። አይ እንደዛ ሳይሆን ቋጥራ እንዳይሆን። ናሆሜም ያለውን ነገር በግልጽ ባይናገርም፣ ምሩ አንቺ እንዳሰብሻት አይደለም በማለት ለእናቱ ይመልስላታል። ልጅ በረከት ነው። ለምንድን ነው የምትሸሹት? እሺ በቃ ስንወልድ በረከት እንለዋለን በማለት ነገሩን ለማረሳሳት እየሞከረ ነበር ናሆሜ እናትም እኔ በቁም ነገር እያወራው ከአንተ ቀለድ ገብኝ ወይ በማለት ተቆጥተው ይወጣሉ። እናትም እንዴት ከወንዶች እየሸሸች ያለችበትን ጉዳይ ለቅዱስ እየነገረችው ነው እህቷን የሰብራት ባሏ እንደነበርና ከዚህ በኋላም ሌሎች ሰዎች ብትቀርብ እንደዛ አይነቱ ክስተት እንደሚፈጠርባት አድርጋ እያሰበችው ነበር። ቅዱስም ይህንን ሀሳብ እንዴት መቀየር እንዳለባትና ሌሎችንም በአንድ በጅምላ ማየት እንደሌለባት እየመከራት ነበር። ታዲያ ስለ ፍቅርም የተለያዩ ትንታኔዎች በሚነግራት ሰዓት የመጻፍ ፍልስፍና ነው እያለች ነበር የመለሰችለት። በመጨረሻም ይህን ያህል ስለወራው እጅግ በጣም ደስ ብሎኛል፣ ነገር ግን የነገርኩህን በሚስጥር ያዝልኝ በማለት ስለ እህቷ የነገረችውን ታሪክ ሚስጥር እንዲጠብቅላት አደራ አስጠነቀቀችው። ቅዱስም ስሞት መቃብር ላይ ይነበብልሻል፣ ከዛ ውጭ አታስቢ ብሏት ተሰናብቷት ይወጣል። ሁሉም የናሆሜ ጭንቀት በጣም ግራ ጋብቷታል። ምን ሆነ ነው እንደዛ እየጠራው እኮ አትሰማም? ደህና የነበራችሁ ልጆች ከመቼው ተቀያየራችሁ? እያለች ነው። አይ ምንም የተፈጠረ ነገር የለም ዳ ሰውነቷ ስለተፈጠረው ለውጥ እናቱ ወፈረች እያለችው እንደነበር እየነገራት ነበር። ለእኔም ብላኛለች አለችው። ያለችውን አልሰማሽ አይደል በማለት ከራሱ ጋር በሀሳብ እያወራ ነበር ምንም ለምንድን ነው ሰነት እዚህ ቤት የጠፋችው? ከሳሎን አንስቶ እስከ ኩሽና የሚሰማው ሳቋ አሁን ላይ ምንም ነገር የለም፣ ምን ሆና ነው እያለ ነው። ጭራሽ ሳቋም ናፍቀህ፣ በማለት ጅራም እያሾፈበት ነበር። ፍቅር ፍቅር ሸተታችሁኛል፣ እኔ የነገርኩ ያለው ሌላ፣ አንተ ግን ቃል እየሰነጠቅ ነው በማለት በቁጣ ቤቱን ትቶ ይወጣል። እየሮጠ ሰናይት ቤት ነበር የተገኘው። ሰናይትም እንዴት መጣህ? ምን ላድርግ፣ ሶፋው ጠልፋት፣ ጠረጴዛው ኮረኮማት፣ ብዙ ነገር እያልኩ ከማስብ መጥቼ ባይሽ ይሻላል። ስልክ እኮ መደወል ትችል ነበር አለችው። ሰናይትም ጽናት፣ ስንት ጊዜ መከረችልሽ? አንቺ ግን አታንሽም። ማንኛውም ደና ካዮች በቃ መመለስ ይኖርብኛ ስላት ማደር ትችላለህ። ነገር ግን በጠዋቱ ልቅ ማለት አለብህ አለችው። እሺ፣ ጠዋት ሌላ ሰው፣ ማታ ሌላ ሰው ስለምትሆኝ አሁኑኑ ብሄድ ይሻለኛል። ሰናይትም ለራት የሚሆን ኢንዶሚ እየሰራች እንደሆነና ራቱን በልቶ መሄድ እንዳለበት እየገለገለችው ነበር ክብሮም በጣም ነበር ይሳቅባት ኢንዶሚ እየሰራች ነው እንዴ እራት እየሰራው ነው ብለሽ የምታወሪው በማለት ሰናይትም ለምን ትስቅብኛለህ አለችው እርሱማ እንኳን ኢንዶሚ ኮሰረትስ ወጥ ገብቶ የለ በማለት አሁንም መሳለቁን ቀጥሎበታል ሮምም በቃ ጥቆጭ እኔ ቆንጆ ምግብ ሰርቻ በላሻለሁ እያላት ነበር የናሆሜ እናት ወደ ቤታቸው መመለስ እንዳለባቸውና ናሆሜ እንደሸኛቸው እየጠየቁ ነበር። ናሆሜም ወደ ሆነ ስልክ ተደውሎበት መጠው የስራ ስልክ ነው ብሎ ትቷቸው ሄደዋል። ታዲያ እናትም ቁልፎን የወሰደው እንዴ እያሉ መኝታ ቤት ይሆናል አለቻቸው። ታዲያ ሱኮ ቀልብ የለውም ምናልባትም ወስዶት ይሆናል እያሉ ነበር። ራ ክብሮም እንደወጣ አለመመለሱ እጅግ በጣም እያሳሰቡ ነበር። ለጽናትም ጠይቋታል። እኔ የት እንደሄደ አላወቅኩም ግን ክብሮም ጠንቃቃና አስተዋይ ልጅ ነው። ስህተት እንደማይሰራ ተስፋ አድርጋለሁ አለችው። ሰው እኮ ነው እንዴት አይሳሳትም ማለት ይቻላል? ጥናትም የኛል ማስተመቻለ አስደንቆኛል አለችው። ኪራም በፊት እኮ ስለ ክብሮ ማንነት በደንብ ሳላውቀው ሳለ ነው ያኔ የጠለው። አይ እንደዛ ሳይሆን እኔ ሊወስድብህ ስለሆነ ነው እንደዛ የጠለኸው ያለችው ነበር እሱም እናንቺን ሲቀማኝ እኔ ምን ማድረግ እችላለሁ አላት። አይ እኔማ አንተን ትቼ ትሄዳለሁ አለችው። ከዛም እንደሚወዳትና እንደምትወደው ፍቅራቸውንም ተገላለጹ። የኪራ አባት ለክብሮም በመደወል ስለ ኪራ ደህንነት ከጠየቁት በኋላ ወደ ስራ ተመለስ እያሉት ነው። እኔ በራሴ ፍቃድ ለቅቄ የተወኩትን አሁን ያስገቡኛል ማለት ነው እያለ ነው በማንኛውም በኋላ እደውላለሁ በማለት የኪራን አባት ከተሰናበተው በኋላ እርስዎ ለኪራ ይጨነቃሉ እሷ አለሙን እየቀጨ ነው እያለ ነበር። ብቻ ናሆሜ እናትም ቁልፉን ናሆሜ የት እንዳስቀመጠው ጠፍቶባቸዋል። ፍለጋ ላይ ናቸው። አሁንም አላገኘ ሰሙሄ ማምዬ እያለች ነው። መራዊት ልጁ ቀልብ እንደሌለው ነገር ይሻለው ካልሆነ ወደ ገበያ ልሄድና እቃውን ገዛዝ ስቲ ልጠብቅ እያሉ ነበረ። መራዊትም ብቻሽንም አትሸከሚ ማምዬ እያለቻት ነበር ብዙ ወደ ሰናይት ቤት በመምጣት ካለሽበት አሁን አገገምሽ እንዴት ሆንሽ እያላት ነው ደህና ነኝ አለችው ብዙ ጊዜ ህመማችን ደህና ነን እያልን እንደብቃለን እናብቶኝማ በዚህ ሰዓት ወደ ስራሽ ትመለሽ ነበረ ነገር ግን አንቺ በድብርት ቤቱሽ ውስጥ ተደብቀሻል አላት ሰናይትም የማያክሙትን ቁስል መነካካት ትርፎ ህመም ነው ለህመማችን እስካልተናገርን ተናገርን ድረስ መድኃኒት እንደማይገኝለት እንደማይገኝለትና የደረሰባትን ነገር በግልጽ መናገር እንዳለባት እየነገራት ናሆሚ እናትም ሰውነት ሽሞላለ፣ እርግዝና እንዳይሆን ሄጅና ተመርመሪው፣ በዛ ላይ ድካም ድካም የሚልሽም እሱ ሳይሆን አይቀርም እያሏት ነው። መሪዊት በጣም ተጨናንቃለች። አንገቷን ደፍታም ለምን እውነታውን እሸሻለሁ ከዚህ በኋላ መናገር ይኖርብኛል እያለች እኮ ናሆሜን ላለማጣት ብዬ የናሆሜን ደስታ እየነጠኩት ነው እያለች ከራሷ ጋር በሀሳብ ጭልጥ ብላለች። የናሆሜ እናት ልጅ እኮ ቀረ እያሉ እያናገሯት ነው እሷ ግን ልትሰማቸው አልቻለችም። ካሰባ ስትመለስ ማምዬ እነግርሻለኝ ብላ እውነታውን ለመናገር ስታስብ ናሆም መቷል። ታዲያ የናሆም እናትም ወደ ገበያ ሊሄዱ ስለሆነ እንዲሸኛቸው ልጃቸውን እየጠየቁና መረዊትንም የነገርኩሽን አደራ በማለት ሆንም ስለ እርግዝናው እንድታስብበት ተናግረው ይሄዳሉ። እናትም ሰናየት ግን በሰላማዊ ሆንዴ ከተገናኘን እኮ ሰንበት በት ብለናል በደህና አይመስለኝም እያለች እየተጨናነቀች ነበረ። ዱስም ከሰው ቤት አልመጣም ብለሻል፣ ታዲያ ብቸኝነት ሽንሳይ እኔ የመጣው እያለት ነው። አንተ ሰውዬ ያማሃል እንዴ አለችው። ዱስም ሰናይትን አሁን ካለችበት ስሜት እንድትወጣ እየመከራት ነበረ። ታዲያ ፈላስፋ ያድርግሃል ልበል እያለች እሷም እያሾፈች ነበር። መራዊት የናሆሜና ጥያቄ በጣም አስጨንቋታል። ወደ ጽናት በመምጣትም እየነገረቻት ነበረ። የናሆሜን ማትመጣ ሰውነት ወፍሯል፣ አርግዘሻል፣ ነፍሰ ጡነሽ እያለችኝ ነው እሱ ሀያት ለመሆን አሰፍስፈው እየጠበቁ ነው። እኔ ደግሞ ከመሜ ጋር እየታገልኩ ነው እያለች እየነገረቻት ነበር። ፅናትም ይህን ነገር ፈልገሽ አለመጣሽው ምን ማድረግ ይቻላል አይዞሽ አትጨናነቂ እያለች እያጽናናቻት ነበረ መረዊትም እንደ ኪራ ዋጋ እስከሚያስከፍለን ድረስ መጠበቅ የለብንም እውነታውን በጊዜ መናገር አለብኝ ብዬ እያሰብኩ ነው አለቻት እኮ እውነታውን ነገራቸው አለች ሰናትም እኔማ እያልኩ ነበር ናሆሜ ግን እስከ መቼ እንደሚጠብቅ አላውቅም አለች ናሆሜም እንደዚሁ የእናቱ የልጅ ጥያቄ እያስጨንቀው እንደሆነ በቀልድ እየነገረው ነበረ ከሌላም የወለድከው ካለ አስተዋውቀኝ እያለች ነው እያለ እየነገረው ነበር። እናት ጠፍታቸው ስለሰነበተች ሁላቸውም ተሰብስበው ወደ ሰናይት ሄደዋል። ታዲያ ሲሄዱ ቅዱስን አግኝተውታል። አንቺም አዳባሪ አግኝቶች ነው ወይ ለካ እንደዚህ ጠፋሹ እያለት ነው ኪራ ስም እኔን ባልሆነ አዳባሪ እያለ ነበር። በመጨረሻም ካልሆነ ወደ ቤታችን እንመለስ እንዴ እየተባባሉ ሳለ ለምንድነው የምትመለሱት? ጽናት እስኪ ወደ ኩሽና እንሄድ ብለው ምግብ ለመስራት ወደ ኩሽና ሄደዋል። ታዲያ እነሱ ወደ ኩሽና በሚሄዱበት ሰዓት እንዴት ደፍረ መጣህ? እሷስ እንዴት ከፈተችው? እያሉ ሙድ እየያዙበትና እየቀለዱ ነበር። እሱም በዚህ ኮሳልፍ ልያት ብዬ ነው አለ። እኛም መኮስ ጀማምረን እንደዚህ ነበር ያደረገን እያሉት ነበር። እንግዲህ የዛሬው ጽናት ድራማ የተጠናቀቀው። በቀጣይ ክፍል እስከምንገና ድረስ መልካም ጊዜ ሆነላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።